በስተ መጨረሻም እንግዲህ ትንሱ ወደ አላዛር እየበረረች እየከነፈች መጣለች። ግርታር ምን ብያችሁ ነበር? ትናንትና በለቀኩት በሰራሁት ቪዲዮ ትንሱ እርግጠኛ ነኝ የምነግራችሁ ነገር ተመልሳ መጣ፣ አላዛርን ተንበርክካ ይቅርታ ትጠይቀዋለች፣ አልቅሳ እግሩ ስር ተደፍታ ይቅርታ ትጠይቀዋለች ብዬ ተናግሬ ነበር። ይሄው ያ ቃሌ ሆኖ እንግዲህ ዛሬ ሳትውል ሳታድር እየከነፈች እየበረረች መጣ እንግዲህ አላዛርን ይቅርታ ጠይቃ ተንበርክካ ማለት አልቅሳ እባክህ ይቅር በላይ በማለት እንግዲህ መጣለችው ማለት ነው። በዛም መሰረት አላዛር እጅግ በጣም በጣም በቃ እስከሚገርመው እስከሚደንቀው ድረስ በጣም ትልቅ ሰርፕራይዝ ነው ያደረገችው። እሱ ብቻ ሳይሆን ተመልካችም ሰርፕራይዝ ሆኗል። እንዲሁም ደግሞ እናትየዋ በጣም በቃ ከምነግራችሁ በላይ ጠብቀው የመጣችው ነገር ሌላ፣ የሆነው ነገር አላዛር እና ትንሱ ሲገናኙ የነበረው ነገር ሌላ ነው የሆነውና በጣም ፈጣሪዋን አመስግና በደስታ እንባ ተቅ አይኖቿ አቅርረው አይተናታልና፣ ዋናው ነገር በቃ የእናንተን ደስታ ማየት ነው የምንፈልገው ማለት ነውና፣ ትንሱም ደግሞ ስለተመልካችም ብዙ ያወራችሁ ሀሳብ ነበረ ብዙ ሰዎች ፈርደውብ ነበር በማለትም አንዳንድ ያነሳቸው ሀሳብ ነበረ በተሰጣት ኮሜንት ማለት ነው። ሌላኛው ደግሞ እንግዲህ አላዛር በጣም አልጠበቀም ማለት እንደምትመጣ የሆነ ቀን ውስጡ ይነግረው ነበር። ትናንትና በተናገረው ቪዲዮ ምንም ብትል ምንም እኔ አፈቅራታለሁ፣ በቃ አፍቅርያታለሁ፣ አፈቅራታለሁ፣ ዛሬም ነገ ማፈቅራታለሁ በማለት ነው የተናገረውና እሱም አለ። ዛሬ ላይ ግን ድንገት መጣ ደግሞ እኔም ማፈቅራለሁ ስትለው፣ በእርግጥ እሱም መጀመሪያ የተማመነበት ነገር ነበረ፣ እሷ ላይ አይኗ ላይ ያየው ነገር ማለት ነው። ግን እሷ ባፏ የተናገረችው ነገር ሌላ፣ ልቧ ውስጥ የነበረው ነገር ሌላ ነበር። በአጭሩ ግን ለምን እንብኝ እንዳለች እንግዲህ ከሀስከፈ ትክክለኛ እውነተኛ ምክንያቷን እንግዲህ ለተመልካችም ለአላዛርም ለእናትየዋን በደንብ ይፋ አድርጋለች ማለት ነው። እንዲሁም ደግሞ ለእናቷም እንግዲህ ነግራ እናቷም ደግሞ ለአላዛር ምን አይነት ምላሽ እንደሰጠቻትም ተናግ ትናገራለች ማለት ነው። በአጭሩ እንግዲህ ትንሱ ብዙ ሰዎች ሰድበዋታል፣ በጣም ብዙ ሰዎች፣ እኔንም ጨምሮ እጅግ እጅግ በጣም አዝኜባት እጅግ በጣም በቃ ከዚህ በኋላ ሰው የሚባል ነገር አላምንም፣ በቃ አንድን ሰው ውስጡን በቃ ምንም ሰው የሚባል ሰው አላምንም ብዬ ነበር። ለምን እሷ በጣም በቃ ትሁት፣ በጣም አገናዛቢ፣ ሰውን በቃ የምትረዳ አይነት ሴት ናት ብዬ አስቤ አእምሯ በጣም ምጥቅ ነው በጣም በቃ የሆነ ነገሮችን በጣም አረቃ የምታስብ ሴት ነች ብዬ አስቤ መስክርላት ሳላ በቃ፣ በዚህ መንገድ አላዛርን ስትገፋው ሳይ ማመን አልቻልኩም። ስለዚህ በዛ ምክንያት ተናግር ያለሁ ስለ ተመልካች አስተያየትም እንዲሁም ስለ እናቷ እንዲሁም ደግሞ ትንሱ ትናንትና እምቢኝ ብላ ዛሬ ራሷ ራሷ በራሷ አላዛርን አፈቅረዋለሁ ብላ የመጣችበት ምክንያት ምንድን ነው? አላዛር ጽሄንን ሲሰማ ምን አለ የሚለውን ነገር እንግዲህ ሀሳብ እንሰጥበታለን። ከዚህ በኋላ የሚኖራቸው ህይወት በምን አይነት መንገድ ነው የሚለውን ነገርም እንግዲህ የአላዛር እናትም እስከ መጨረሻው ለትንሱ በጣም ትልቅ ትልቅ መልእክት አስተላልፋላታለች። አንቺ በማፀን ባትውጭም ሆዴ ውስጥ ባትረገዥም ልጄ ነሽ፣ ልክ እንደ አላዛር እኩል አይሻለሁ፣ ቃል ገብቼ ልሻለሁ። አንቺ በቃ ከዚህ በኋላ በፊትም ልጄ ነሽ ብዬሻለሁ፣ ከዚህ በኋላም ልጄ ነሽ በማለት እንግዲህ ምላሽ ሰጣታለች። በአጭሩ ግን እንግዲህ ስለ ትንሱና ስለ አላዛር ሳወራላችሁ ስመለስላችሁ በመጀመሪያ እንኳን ደስ ያላችሁ። እኔ አንድ ላይ ሳያቸው ማመን አልቻልኩም፣ አይኔ ሁሉ ማመን አልቻልኩም። የእውነቴ ነው፣ ምክንያቱም ከልብ ያዝኘ ነበር። ብቻ ግን እንኳን ደስ ያላችሁ ለማለት እወዳለሁ። በመቀጠል ደግሞ እንግዲህ ስለ ትንሱና ስለ አላዛር ሳወራላችሁ ትንሱ እምብኝ ያልኩበት የራሴ ምክንያት ነበረኝ ብላ እንግዲህ ያስቀመጠችው ምክንያት አለ አሁንም አጥጋቢም ወይም ደግሞ እኔ እንጃ አላውቅም። አሳማኝ ነገር መቶ በመቶ አሳማኝ ባይሆንም ግን የሰጠችው ምላሽ ምንድን ነው? አንደኛ በቤተሰቦች ያየው ትዳር ጥሩ እንዳልሆነ አቃለው የጣለቢ ጠባሳለ ነገር ነው ያለችው። ሁለተኛ ነገር ደግሞ ለፍቅርም አዲስ ስለሆንኩኝ እንደዚህ አይነት ነገሮችን ለማድረግ ከብዶኝ ነው በማለት እንግዲህ ይህንን ምላሽ ሰጣለች። እና ሁለቱም ከባድ አይደለም። አሁን እንቅልፍ ምንድነው? ህልም ተፈርቶ እንቅልፍ ሳይተኛ አይታደርም ይባላል እና ትንሱ ደግሞ ቢያንስ ቢያንስ እሺ፣ የአንቺ እናት አባት ትዳራቸው የሰመረ ላይሆን ይችላል፣ ግን የትንሱን እናት አባት ራሱ በቅርብሽ ያሉትን ሰዎች ራሱ ትልቅ ምሳሌ አድርገሽ ማየት ትችያለሽ እና ይሄንን ማገናዘብ ያቅትሻል ብዬ አላስብም። በጣም ይሄንን ራሱ አረቀሽ ማሰብ የምትችይ በጣም በጣም ኦቨር የምታስቢ በጣም ጀግና ሴት እንደሆንች ነው ምናቅ እኛ ማለት ነው እና በዚህ ልክ ግን አላዛርን የገፋሽበት መንገድ ትክክል ስላልሆነ ሁላችን ሁላችንም ወቅተንሻል እኔን ጨምሮ ለክ እኔ ሰው ማመን እስከማቆም ድረስ በእውነት ነው የምላችሁ። ትናንትና ምየን የነገርኳችሁ እምባ እየተናነቀኝ ከአላዛር እኩል ነው በቃ እምባዬ በቃ ደሜ የፈለው ና አንዳንዶቻችሁ ለምን እንደዚህ ት ያለች ስትሉኝ ነበራችሁ። ና እናንተ በቦታው ላይ በቃ ይሄ አሁን አንቺ ብቻ ነሽ የተረዳሽኝ አለቻት የአላዛርን እናት አንቺ ብቻ ነሽ የተረዳሽኝ ተመልካች አልተረዳኝም፣ ፈረደብኝ፣ ሰደበኝ፣ እንደዚህ ያደረገኝ፣ እንደዚህ አለኝ አለች። እኛ ከካሜራ ጀርባ ያለሽን ህይወት በምን እናቃለን? ከካሜራ ጀርባ ያለሽን ማንነት በምን እናቃለን? እኛ እየፈረድን እያወራን ሀሳብ አስተያየት እየሰጠን የምንገኘው እዚህ ላይ መጠሽ በተናገርሽው ነገር፣ ካላዛር ጋር በምታደርጊው ድርጊቶች፣ በቪዲዮቻችሁ ነው አይደል? እስከዛ እስከምናቀው ድረስ አንቺ መልካም ሴት እንደሆንሽ የሆነ ሰው እንኳን አፈቀርኩሽ ብሎ መጦ መጥፎ ነገር ራሱ አድርጎብሽ ወይ ደግሞ መጥፎ ነገር ተናግሮሽ ራሱ በጣም በመልካም ነገር እንደምትመልሽ ያንን ሰው በመልካም ነገር ቀይረሽው ማንነቱን አስተካክለሽው ጥሩ ሰው አድርገሽ እንደምትልኪው ነበር። ምን ተማመንብሽ? በኋላ ላይ ግን በጣም ከፍ አድርገሽ ሰቀልነሽ፣ እና ከሰቀልነሽ ቦታ አልተገኘሽልንም ወረድሽብን። ምክንያቱም የተናገርሻቸው ንግግሮች የተናገር ያቀረብሽው ሀሳብ ጭራሽ በቃ አላዛር የሚናገረው ሌላ ነው፣ የምትመልሹ አንቺ ሌላ ነው፣ በተግባር ስታደርግ የነበረው ነገር ሌላ ነው። ከዛ ደግሞ አሁን የፍቅር ጥያቄ ሲያቀርብልሽ ስትወኝ የነበረው ሌላ፣ ስትናገር ስታውጭ የነበረው ቃላት ሌላ። ስለዚህ ያንን ነገር እኔ አልጸጸትበትም። ትንሱን ትናንት ከትናንት በፊት በተናገርኩት ነገር መቶ ፐርሰንት አልጸጸትም። ይቅርታ አድርጉልኝ። ምንም እጸጸተው ነገር የለም። መናገር ያለብኝን ነገር በሰዓቱ በተሰራው ቪዲዮ ወጥቼ አውርቻለሁ። ሀሳብ አስተያየት ሰጥቻለሁ። ምንም ማለት ነው የምጸጸትበት ነገር የለም፣ ግን አንድ ነገር ተምሬያለሁ፣ አንድ ሰው መጨረሻውን ሳያይ ያንን ነገር ሙሉ በመቶ በመቶ መፍረድ እንደሌለበት ነው። እኔ ትንሱን ሁለት ቀን ጠብቂያት ነው፣ መቶ በመቶ ባይባልም ሰማኒያ ፐርሰንት የፈረድኩባት ሁለት ቀን ሙሉ ጠብቂያት ነው። መልሷ ምን ይሆን መልሷ ምን ይሆን ብዬ ስጠብቃ ስጠብቃት፣ በጣም የማይገናኝ ነገር፣ የወረደ ነገር ስትናገር፣ አንን ሀሳብ አስተላልፍ ያለው በቃ ይሄ ነው፣ ልናገር የምችለው። ግን ዋናው ነገር ዋናው ነገር የእኛ ችግር የለውም አወራንም አላወራንም ተናገርንም አልተናገርንም ተሳደበም አልተሳደበም ሰው ምንም የሚያመጣው ነገር የለም። ዋናው የእናንተ ዞሮ ዞሮ መገናኘት ነው። ዋናው እንኳን ያላዛር ልብ ተሰብሮ አልቀረ እንኳን አላቅም ድጋሚ ልቡ ሊሰበር ነበር። የእውነቴን ነው ምላችሁና ትንሱን በዚህ ልክ ተጸጽታ ስትመጣ ሳያት እንደዛ ማቀፍ እየፈለገች ፍቅሯን እንደምታፈቅረው አውጥታ መናገር እየፈለገች ግን ውስጧ ላይ ምቅ አድርጋ ይዛ እናቴ ምን ትለኛለች አጎቴ፣ ዘመዶች፣ አያቶች የምን ይሉኛል ብላ ሽምቅቅቅቅ ብላ ምንም ነገር ሳትናገር ከአንደበቷ ሳይወጣ ያወጣችሁ ቃላትም አላዛርን የሚያስከፋ ሆኖ ነበርና በስተ መጨረሻም እንግዲህ ቤተሰቤን ማክበር አለብኝ ይልሻል። አክብሪ፣ ጥሩ ነው ግን አንቺ አያገቡሽም። ቤተሰቦች ልናገር የምፈልገው ነገር ቢኖር ትንሷውን ያኔን ብኝ እንዳልሽው ብትቀሪ ወይ ደግሞ ቤተሰብ ማዳመጣለን፣ ማዳመጥማ ጥሩ ነው። እኔ ከመጀመሪያ ጀምሮ ለቤተሰብ ክብር ስጡ የምል ሰው ነኝ። የእውነቴን ማለት ነው። ግን አታግቢያ አይሉ ያንን አታግቢ የሚሉበት ምክንያት የራሳቸው ሊኖር ይችላል። ሊከለክሉሽ ይችላሉ። ጥሩ ያለ ነገር ከልጁ ስነ ምግባር ጋር የማይሄድ ነገር ካለ፣ የሆነ ደስ የማይል ነገር ካለ ተይ ሲሉሽ፣ ያኔ ምንድን ነው ብለሽ ቆም ብለሽ ልታስቢ ትችያለሽ። ግን በደፈነው እኔ ለእኔ ሕይወት አልተፈጠረችም፣ ለእኔ እንደዚህ አልተደረገልኝም፣ ስለዚህ እኔ ፍቅርን እንድኖር አልተመረጥኩም ምናምን ብለሽ የማይሆን ነገር ብለሽ አላዛርን ስትገፊው ከባድ ከባድ ነገር ተፈጥሮ ነበር። በእኛ ልብ ውስጥም በጣም በቃ እኔ እንጃ አላውቅም፣ መቶ በመቶ በጣም አዘኘብሽ ነበር፣ አልቅሻለሁ። ላ እንዲ ቪዲዮ ሪከርድ እያረኩኝ እያወረው እምባዬ ጠብ ጠብ ያለው ለምን በዚህ ልክ? መጀመሪያ ጥሩ ሰው መስላ ገባች፣ ከዛ ደግሞ ወደድኩሽ ሲላት በዚህ ልክ እንዴት ትንቋለች? እንዴት ጊዜ ስጠኝ እንዴት አላለችውም? እንዴት ጊዜ ስለ ጊዜ እንኳን አላወራችም፣ ብዬ በጣም አዝኝባት ነበር። ለማንኛውም ግን ያማላይ ይሄም እሷ ሰው ናት፣ ልትሳሳት ትችላለች፣ ልታጠፋ ትችላለች። በሰአቱ እንግዲህ በብዙ ለማኝም ሰው ቢሆን ተለምና ምናምንም ቢሆን እንግዲህ ወስተ መጨረሻ እንደምታፈቅረው እና እንደምትወደው ተመልሳ መጣ። አላዛርን ስታይ እጅግ በጣም እግሩ ስር ወድቃ ተንበርክካ ነው ይቅርታ የጠየቀችውና እጅግ በጣም በጣም በጣም ደስ ብሎኛል። ዋናው ነገር የናንተ አብሮነት፣ የናንተ መተሳሰብ፣ የናንተ አብሮ በፍቅር መኖር ነው። የኛው እኛ አወራን ምናልን ምናልን፣ ህይወቱን የምትኖሩት እናንተ ናችሁ። ብዙ ሰው ከጀርባችሁ ሊያወራ ይችላል፣ ብዙ አይነት ወሬ ማለት ነው። እኛ ግን እናንተ ግን እስከ መጨረሻው በፍቅር ጸንታችሁ እንደምትቆዩ እንግዲህ ተስፋ እናደርጋለን። እናታችሁ በጣም መርቃችኋለች። የትንሱ የትንሱ እናት የተባለችዋም በጣም መልካም ንግግር ነው የተናገረችው። ትናንትና እውነታው ፍርጥ አድርጋ ተናግራ ነበር፣ ግን በትንሱ ሁላችን ተናደን ስለነበረ በቃ እሷ የተናገረችውን ንግግር ምንም በቃ ከእንትን ነገር አልቆጠር ነው። በእርግጥ እኔ ተናግሬ ነበር መቶ ፐርሰንት እችልጅ ማለት ነው። ዛሬ ላይ ተግደርድራት ዛሬ ላይ እንደዚህ ሆና እንደዚህ አይነት ቃላት ተናግረው ብትሄድም እመኑኝ፣ ነገ ተመልሳ መጣ እግሩ ስር ተደፍታ ይቅር በለኝ ትለኛለች ትለዋለች ብዬ እግዚአብሔርን ተናግሬ ነበር። የትናንትናው ቪዲዮ ገብታችሁ ማየት ትችላላችሁና፣ የሆነው ነገር አይኗ ላይ ሳየው የነበረው ነገር አለ። ስታደርገው የነበረው ድርጊቶቿን አይቻለሁ። አንድ ልጅ ካላፈቀረችው አንድ ወንድ ልጅ ማለት ጫፏን እንዲነካት ራሷ አትፈልግም። የእውነቴ ነው በጣም ካልተግባባ በቃ በጣም ቤስት ፍሬንድ ካልሆኑ እንደዚህ በአጭር ጊዜ ውስጥ ማለት ከወንድ ልጅ ጋር መተቃቀፍ እንደዚህ ማለት ምናምን መጎራረስ ምናምን እንደዚህ መተሻሸት የሆነ ስሜት ሲሰማት ነው። ካልሆነ ግን ጫፏን እንዲ ጫፏን እራሱ ሲነካት በጣም ነው የሚቀፋት። የእውነቴ ነው ምላችሁ ና ትንሱ ስታሳይ የነበረችው ነገር ሙሉ በሙሉ ፍቅር ውስጥ እንደወደቀች በቃ ሙሉ በሙሉ ከአላዛር ውጪ ማንም ሰው እንደማይታያት ነበር ሲታይ ነበረው ና በአንደበቷ ደግሞ ስትናገር የነበረው ነገር ሌላ ሲሆን ብቻ ሁላችንም የሚያበሳጭ ነገር ነበር ለማንኛውም የትናንትናው ከትናንት በፊት የነበረው ነገር አልፏል አልቋል ስለዛሬ ስናወራ በጣም እጅግ በጣም ደስ ብሎኛል እናትየዋም የመጨረሻ ውሳኔዋን ልትወስን ነበር የመጣችው እሷ አብራውም ትሁን አትሁንም እኔ እንደ ልጅ አያት አለሁ ከአላዛር እኩል አያት አለሁ የፈለገ ነገር ይሁን ብትሲከፋትም ደስ ሲላትም መጣ ለእኔ መናገር ትችላለች ብላለች ና ዛሬ ግን በቃ ትክክለኛና እውነተኛ ምክንያቷን እንድትነግረኝ እፈልጋለሁ ያም ምክንያቷን ሰምቼ ከዛ በኋላ በቃ ወደዚህ መምጣት አልፈልግም፣ እና ውሳኔዋን ማወቅ እፈልጋለሁ ብላ ነበር። ለአንዴና ለመጨረሻ ጊዜ ከዚህ በኋላ ምንም ማደርገው ነገር የለም ብላ ነበር። ትንሱ ደግሞ እንግዲህ ይዛ የጠበቀቻት ነገር እጅግ በጣም ደስ የሚል ነገር፣ እንዲሁም ደግሞ አላዛርንም እሷንም የሚያስደስት ነገር የሁለታቸው ጥምረት እኔ እውነት ለመናገር ደስ ይላል ብዬ አስባለሁ ና አስባለሁ ሳይሆን ደስ ይላል በጣም ከሚባለው በላይ ማውራት ሁሉ እስከሚያቅተኝ እስከሚከብደኝ ድረስ ነው። ይህንን ቪዲዮ እያየው እየሰማት ያለት ወይም ይህንን ሀሳብ እየሰጠው ያለውት እና ብቻ ትንሱ ያው በፊት ምክንያት አልነበራትም። ምክንያት ቢኖራት እግዚአብሔርን እኛ ከሁሉም ቀድመን የምንረዳት እኛ ነበርን። ግን ስትናገር የነበረው ንግግር እኛን ቁስል የሚያቆስል ነገር፣ አላዛርን የሚያስከፋ የሚያሳዝን ነገር እንጂ ምንም እንዲህ ይሄ ነው ተብሎ የሚጨበጥ የሚያዝ ነገር ሐሳብ አይደለም ሲሰጥ የነበረው፣ ምክንያቱም በጣም የሚያስጠላ ነበር። ለማንኛውም ግን እንግዲህ አንድ ላይ ሆኖ ደግሞ በጣም ጥሩ ጊዜያቶችን እንደሚያሳልፉ ከዛም አልፎ እንግዲህ በትዳር ተጣምሮ እንግዲህ የቤት ባለቤት ነው ማለቴ የባለትዳር ሆኖ አንድ ላይ ሆኖ በደስታ ኖሮ እንደምናያቸው ተስፋ እናደርጋለን። እንግዲህ ጅማሯቸው ይሄንን ይመስላል። መጨረሻቸውን ያሳምር እላለሁ። አላዛር በጣም እናንተ ማፍቀር ራሱ ሙኝ እኮ ነው፣ የእውነት ጅልና ያደረገውና፣ አላዛርም እንኳን ደስ ያለ አባቴ ማለት አንተ በቃ ብዙ ነገር ነበር ያሰብከው። ብዙ ነገር በቃ በጣም መወዛገብ ውስጥ ነበርክ። ግን በጣም ትክክለኛ ትክክል ነኝ በቃ በፍቅሬ ባ በስሜቴ እርግጠኛ ነኝ ብለህ ነበር። ና መጨረሻውን እንግዲህ ጥሩ ሳቅ፣ ጥሩ ደስታ ታግሰ በመቆየት ተስፋ ቆርጠ የራስሽ ጉዳይ ወይም ማመናጨቅ ወይ የሆነ ነገር የሆነ ቃል የሚያስጠላ ቃል ተናግራት ብትሆን ዛሬ ላይ በራስህ ታፍር ነበር። ና አንደበትህ ምንም ነገር፣ ምንም መጥፎ ነገር አልወጣም። በጣም እየለመንካት ነበር፣ ከሚባለው በላይ ፍቅርን ነበር ስታስቀድም የነበረው። እሷ የምትናገረው ንግግር ምንም አይመስልም ነበር በቃ ማለት ተስፋ ነበረ እና እንኳን ደስ ያለህ። በጣም ትዕግስተኛ፣ በጣም መልካም ሰው ነህ። ና መጨረሻችሁ ደግሞ አእምሮ ለማየት ያብቃኝ ያብቃን ሁላችን ያችንንም እና፣ እስኪ በትንሱና በአላዛር አንድ ላይ መሆን የተደሰታችሁ ሰዎች በኮሜንት አሳውቁኝ ሁላችሁም። እኔ በጣም ደስ ብሎኛል፣ እኔ በጣም ደስ ብሎኛል እያላችሁ ሀሳብ አስተያየት ስጡ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ሰላም አምሹ።